ሰላም የተከበራችሁ ውድ የማማርቲው ቤተሰቦች እንደምን አላችሁ? እንደምን ቆያችሁኝ? የተለያዩ አዝናኝ አስተማሪ ቪዲዮዎችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታገዙ ስንል በትትና እንጠይቃለን። ቻናሉን ላይክ፣ ሼር፣ ሰብስክራይብ ሲያደርጋችሁልን ከልብ እናመሰግናለን። አብራችሁን ቆዩ። እናመሰግናለን። ትሰሚያለሽ፣ በእኔ ማንነት ጎልቶ ሰርጿል እውነት የእውነት በልብሽ ውስጥ ፍቅሬ ካለው ቦታ እስኪ ግለጭልኝ፣ ልቤ ያደረገው መታ ዋ ዋሳቱ አሺሳቱ አባይ ካለ ተንፍሽ፣ ያፈቀርሽው ከሰው ከኔ በላይ ኔ ልባጥቼ ሲያጋጥመኝ ሁከት፣ እሺ እያሉ መሳቅ ሆኖልሻል ስኬት! ህልሜ ሩቅ ትልቅ የሌላ ሆነች ሳይ በድንገት ድቅቅ የኔ ፍቅር አደቀ ፈጠነ ነፈሰ ውጅ ልቤ ውድ አፍቅሮ ቀለለ ረክ ከሰ ልቡን ሲሰጥ ልቤ አንቺን ከልብ አምኖ ልብሽ ገዳይ ተኳሽ እኔም ብቻ ልሙ ፍቅር እስከ መቃብር ነበር የእኔ መሻት፣ ያፈቀሩትን ሰው አልነበረም መርሳት። አቦ ስለ ማርያም እግዚአብሔር ይስጥልን፣ ስለ ማርያም እግዚአብሔር ይስጥልን። አልኩ አይደል? ስለ ማርያም ብለን እጃችንን ስንዘረጋ እግዚአብሔር ይስጥልን ብለው ያሳፍሩናል። ይኖረን ቢሰጠንማ ማይዘባራን ብለን እጃችን ይዘረጋ ነበር። የሰው ፊት የሰው ፊት እሳቱ መቼ ለምን ይለበልበን ነበር። ጠይቁ ተብለናል፣ ጠይቁ ተብለናል። ነገር ግን ስንጠይቅ ማንም አይሰጠንም። ስለ ማርያም ትሰሚያለሽ፣ በእኔ ማንነት ጎልቶ ሰርጿል እውነት። የእውነት በልብሽ ውስጥ ፍቅሬ ካለው ቦታ እስኪ ግለጭልኝ። ልብ ያደረገው መታ ዋሳቱ አሺሳቱ አባይ ካለ ተንፍሽ ያፈቀርሽው ከኔ በላይ ኔ ልባ ጥቼ ሲያጋጥመኝ ሁከት እሺ እያሉ መሳቅ ሆኖን ሊሻል ስኬት! ህልሜ ሩቅ ትልቅ የሌላ ሆነች ሳይ በድንገት ድቅቅ የኔ ፍቅር አደቀ ፈጠነ ነፈሰ። ውድ ልቤ ውድ አፍቅሮ ቀለለ ረከሰ ልቡን ሲሰጥ ልቤ አንቺን ከልብ አምኖ፣ ልብሽ ገዳይ ተኳሽ እኔም ብቻ ልሙ። ፍቅር እስከ መቃብር ነበር የእኔ መሻት፣ ያፈቀሩትን ሰው አልነበረም መርሳት። ስለማርያም እግዚአብሔር ይስጥልን፣ ስለማርያም እግዚአብሔር ይስጥልን፣ ስለማርያም እግዚአብሔር ይስጥልን። አልኩ አይደል ስለማርያም ብለን እጃችንን ስንዘረጋ እግዚአብሔር ይስጥልን ብለው ያሳፍሩናል። ቢኖረን ቢሰጠንማ ማይዘ ባሪያም ብለን እጃችን ሊዘረጋ ነበር። የሰው ፊት የሰው ፊት እሳቱ መቼ ለምን ይለበልበን ነበር? ጠይቁ ተብለናል ጠይቁ ተብለናል። ነገር ግን ስንጠይቅ ጠይቅ ማንም አይሰጠንም። ስለማርያም ሰላም! የተከበራችሁ ውድ የማማር ቲቪ ቤተሰቦች እንደምን አላችሁ? እንደምን ቆያችሁኝ? የተለያዩ አዝናኝ አስተማሪ ቪዲዮዎችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታገዙ ስንል በትህትና እንጠይቃለን። ቻናሉን ላይክ፣ ሼር፣ ሰብስክራይብ ሲያደርጋችሁልን ከልብ እናመሰግናለን። አብራችሁን ቆዩ። አረ ወንድሜ ዝም ብልሀት ትጩ? ለምን ንገረኝ፣ ለምን ትጩ አለው። ለምን ትጩ አለ ከምትለኝ የምጩበት ምክንያት አይቀኝም። ምንድን ነው ወንድሜ? ድምጽህ እኮ ይረብሻል። ድምጽ ድምጽ የሚረብሽ ከሆነ ጆሮን በያዝ ትችላለህ። ሰው መሆኔ ካጸየፈ መንገዱ ሰፊ ነው መሄድ ትችላለህ። እንከኔ እንከኔን፣ ጉርለቴን፣ ጸያፊነቴን ማየት ማትችል ከሆነ አይንን ጋርዴ በፊት ለፊቴ መቆም ትችላለህ። አረ ወንድሜ እኔ እኮ እንደሱ አላልኩም። ይቅርታ በጭወቴ ከፍታ በጉሮሮ የመድረቅ አትዘን ይልኩን ለምን እንደዚህ ተሆናል ብለ ጠይቀኝ። ካዘንክልኝ ካዘንክልኝና ልብህን ከነካሁት ለምን እንደዚህ እንደመሆን ጠይቀኝ፣ እነግርሃለሁ። ትሰማኛለህ እንደዚህ የምሆኑ ፈልግ አይደለም? አዎ ልትሰማኝ ፈቃደኛ ከሆንክ የልበን ይነግራለሁ። የልቤን ነግሬ የልቤን ከልብ ሰምተኝ፣ ምንም ካረረክልኝ ግን ጭወቴ ትርጉማ ነው ንግግርም ከንቱ ነው። ነግረሃለው ትሰማኛለህ። የነገርኩ ዘምተኝ የምታፈስ ከሆነ ግን ተወኝ። ህመሜ ካልገባህ፣ ቁስሌን ካላከምከው፣ ስብራትን ካልጠገንከው አትነዝንዘኝ። እንደ ጣት ቁስሉን አትነዝንዘኝ፣ ተወኝ። አዎ ችግሬን ብነግር ችግሬን ብነግር ከንፈርክን ልትመጥ ትችላለ። አዎ ሰው ሲወርቅ ሲነሳ ሲያገኝ ሲያጣ ከንፈር እየመጠጥን ከንቱነታችን እናሳያለን። ያጣ ሰው ማግኘት ብርቅ አይደለም። ማንም ማንም ካልተረዳህ ዝም ብለህ ጩህ። ሰዎች ሰሙኝ አልሰሙኝ ብለህ አትጠይቅ። ስለ ሰው አያገባም የራስህ ጉዳይ። ድምጼ ድምጼ የሚረብሽ ከሆነ ጆሮን በያዝ ትችላለህ። ሰው መሆኔ ካጸየፈ መንገዱ ሰፊ ነው መሄድ ትችላለህ። እንከንን ጉድለቴን ፍጻጽ ጸያፊነቴን ማየት የማትችል ከሆነ አይንን ጋር ደብፍለ ለፊቴ መቆም ትችላለህ። አረ ወንድሜ እኔ እኮ እንደሷ አላልኩም። ይቅርታ በጭወቴ ከፍታ በጉሮሮ የመድረቅ አትዘን። ይልቁን ለምን እንደዚህ ትሆናለህ ብለህ ጠይቀኝ። ካዘንክልኝ ካዘንክልኝና ልብህን ከነካሁት ለምን እንደዚህ እንደመሆን ጠይቀኝ እነግርሃለሁ፣ ትሰማኛለህ። እንደዚህ የምሆነው ፈልጌ አይደለም። አዎ ልትሰማኝ ፍቃደኛ ከሆንክ የልቤን እነግርሃለሁ። የልቤን ነግሬህ የልቤን ነግሬህ ከልብ ሰምተኝ ምንም ካላደረግልኝ ግን ጭወቴ ትርጉም አልባ ነው፣ ንግግሬም ከንቱ ነው። እነግርሃለሁ፣ ትሰማኛለህ። የነገርኩህን ሰምተኝ የምታፈስ ከሆነ ግን ቶኝ። ህመሜ ካልገባህ፣ ቁስሌን ካላከምከው፣ ስብራቴን ካልጠገንከው፣ አትነዝንዘኝ። እንደ ጣት ቁስር ናት፣ እንደዚህ ዘንቶኝ። አዎ ችግሬን ብነግር ችግሬን ብነግር ከንፈርክን ልትመጥጥ ትችላለህ። አዎ ሰው ሲወርቅ ሲነሳ ሲያገኝ ሲያጣ ከንፈር እየመጠጥን ከንቱነታችንን እናሳያለን። ያጣ ሰው ማግኘት ብርቅ አይደለም። ማንም ማንም ካልተረዳህ ዝም ብለህ ጩህ። ሰዎች ሰሙኝ አልሰሙኝ ብለህ አት አትጠይቅ ስለ ሰው አገባም፣ የራስ ጉዳይ